ሰላም ውድ ቤተሰብ፣ እንደምንቆያችሁ። በዛሬው ዝግጅታችን፣ በዛሬው መረጃ አጫጭርና ወቅታዊ የሆኑ መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው አስደናቂው የአርቲስቶች ከአዲስ አበባ ወደ ጎንደር ያደረጉት ጉዞ፣ ስለዚህ አጭር ቪዲዮ ወደ እናንተ አደርሳለሁ። ሌላኛው ጸሎት አቁሙ ስለመባሉ አጭር ቪዲዮ ወደ እናንተ አደርሳለሁ። አጭር መረጃ ወደ እናንተ ይደርሳል። ሌላኛው ስለ መቀሌው የአቡነ ሰላማ ተአምራዊ ጸበል አጭር ቪዲዮ አሁንም ወደ እናንተ ይደርሳል። በመጨረሻ ስለ ዘመነ ጽጌ ዛሬ እሁድ ነው እንግዲህ የጽጌ ማሂሌት የሚጀመረው ስለ ዘመነ ጽጌ አጭር ቪዲዮ ወደ እናንተ ይደርሳል። እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ወቅታዊ አጫጭር ትኩስ መረጃዎች ናቸው። እስከ መጨረሻ ተከታተሉ። ይህ ቻናል አዲስ ነውና ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ወደ መረጃው ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና እና ተወዳጇ አገር ወደ ጎንደር ልንሄድ ነው። ጎንደር ላይ ዛሬ ምሽት ከመስከረም ሰላሳ ጥቅምት አንድና ጥቅምት ሁለት ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ሁላችሁም በመላው ዓለም ላይ የምትገኙ ኢትዮጵያውያን ና ኤርትራውያን ሁላችሁም አይኖቻችሁም ጆሮቻችሁም ወደ አርባ አራቱ ሀገር ወደ ውቢቷ ተወዳጇ ጎንደር እንዲሆን እነሆ መልእክቴ ነው። ሁላችሁም ቤታ ነገሮችን የቅድስት ድንግል ማርያምን ቤተ ክርስቲያን ለማሰራት በምናደርገው ጥረት ላይ በመሉ ዓለም ላይ የምትገኙ እናንተ ኦርቶዶክሳውያን ባለማዕተቦች አብራችሁን እንድትሆኑ መስከረም ሰላሳ ጥቅምት አንድና ጥቅምት ሁለት ቀን አብራችሁን እንድታመሹ በአክብሮ እንጠይቃችኋለን። ስዕልሽ እንሰግዳለን፣ ቤተ መቅደስሽ እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአጼዎቹ ሀገር ጎንደር

እልልሽ እንሰግዳለን ቤትሽንም እንሰራለን ከዛሬ ጀምሮ እስከው ድረስ ለሶስት ቀን የሚቆይ ለቁስቋ ማርያም ከጎንደር ቀጥታ ላይፍ መርሃ ግብር ይኖራል። ሁላችሁም በመላው ዓለም የምትገኙ ኦርቶዶክሳውያን ከምሽቱ አንድ ሰዓት ጀምሮ በላይፍ መርሃ ግብር እንጠብቃቸዋለን። እዛው እንገናኝ። እንደዚህ እንዳማረብን ወደ ጎንደር እየመጣን ነው። የጎንደር ልጆች፣ ጎንደር ተወልዳችሁ ያደጋችሁ ሁላችሁ ዛሬ ከምሽቱ አንድ ሰዓት ጀምሮ ለሶስት ቀናት ታላቅ የላይፍ ፕሮግራም አለን። ሁላችሁም ይህን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ሪፖስት ያረጋችሁ ለተዋሕዶ ልጆችና ለጎንደር ልጆች አድርሱልኝ።

በጣም የሚያስደንቅና ደስ የሚያሰኝ ጉዞ ነው። እንግዲህ ከአዲስ አበባ ወደ ጎንደር የተጓዙበት ምክንያት በጎንደር ያለችውን የቁስቋም ቤተክርስቲያን፣ የመቤታችን ቤተክርስቲያን ቤተ መቅደሱን ለማሰራት ነው። በጣም የሚደንቅ የሚገርም ነው። እንግዲህ ዓለም ለጥፋት አንድ ሲሆን ኦርቶዶክሳውያን ለልማት አንድ ይሆናሉ። ኦርቶዶክሳዊነት ውበቱ እዚህ ላይ ነው። እንግዲህ የእመቤታችንን ቤተክርስቲያን ለማሰራት አንድ ሆኖ ሆ ብሎ ወጡ ማለት ነው። እንግዲህ ኦርቶዶክሳዊነት ቅዳሴያችን ህብረት ያለበት ነው፣ ማህሌታችን አንድነት ያለበት ህብረት ያለበት ነው። በሐዘን ጊዜ፣ በደስታ ጊዜ ህብረት ህብረታችንን የምንገልጽበት ነው። ህብረት ሁልጊዜ ከኛ ህብረት አይጠፋም። ከኦርቶዶክስ ከኦርቶዶክስ ወይንም ደግሞ ከኦርቶዶክሳውያን ከምዕመናን ህብረት በሐዘንም በደስታም ህብረት ነው የሚታየው እና በጣም ደስ የሚል ነበር። እንዲያውም ከሞት በኋላ ከሞት በኋላ እንኳ በአንድነት ነው የምንኖረው በህብረት ነው የምንኖረው። ስለዚህ እንደዚህ አንድ መሆን፣ ህብረታችንን ማሳየት፣ ህብረታችንን መግለጽ የኦርቶዶክሳዊነት ተግባር መሆኑን በዚህ አረጋግጠናል ማለት ነው። ወደ ቀጣዩ ቪዲዮ እወስዳችኋለሁ። በጣም አነጋጋሪ ቪዲዮ ነው። ጸሎት አቁሙ ተብሏል እንግዲህ፣ ለምን አቁሙ እንደተባለ ከቪዲዮ ትሰማላችሁ፣ ታያላችሁ። ወደ ቪዲዮ ወስዳችኋለሁ። ስትጸሊዩ ፈጣሪን በጣም ቤግ የምታደርጉ የምትለምኑ ሰዎች ግን ደህና ናችሁ፣ ግን አይደረግም። ጭራሽ ምንድን ነው የሚያስለምናችሁ? ሶሳይቲው ካላስተማረን ነገሮች ውስጥ አንዱ ምንድን ነው ታውቃላችሁ? ጸሎት ልመና ነው ተብሎ ነው የተነገረ። ነገር ግን ጸሎት ልመና ሆኖም አያቅም፣ መሆንም የለበትም። ነገሩ ለምን ብላችሁ ስለማጠይቁ አልፈርድባችሁም፣ ግን አንድ ነገር ልንገራችሁ መለመን ማለት ጥርጣሬ ነው። የምትፈልጉት ነገር ኦልሬዲ በልባችሁ እንደተደረገላችሁ አድርጋችሁ ብትቀበሉና ብታምኑ ኖሮ ይደረግላችኋል ተብላችኋል። ኦልሬዲ ይህን ታውቁታላችሁ። እና ማን ነው ለምኑ ያላችሁ? የሌላችሁ ነገር ኦልሬዲ እኮ አልተሰጣችሁም። ስትለምኑ የለኝም እያላችሁ ነው። የለኝም ኢነርጂ ደግሞ የእጥረት ኢነርጂ ነው። የለኝም እያለ አንድ ሰው ሁሌም ቢሆን እያጠረው ነው የሚኖረው፣ ሁሌም እየተቸገረ ነው የሚኖረው የዛሬ ዓመትም አንድ ሚሊዮን አገኝ፣ አሁንም ቢሆን በወር አንድ ሚሊዮን አገኝ። ለምን በቀን አታገኝም? ሁሌ ትቸገራታለህ። ሁሌ እየለመንክ ከሆነ ሁሌ ትቸገራታለህ። ምክንያቱም ያ የእጥረት ኢነርጂ ሁሌ አይላቀቅም። ያለው ሰው አይለምንም። እንዳላችሁ እርግጠኛ ከሆናችሁ ስለተደረገላችሁ ብቻ ነው ልታመሰግኑ የምትችሉት። ሀሳብ ራሱ የሰጣችሁ ፈጣሪ ነውና ሊሆንላችሁ ነው የመጣው። አርግልኝ አታርግልኝ አይነት ሰጣገብ ውስጥ ምድር ያስገባችሁ ሲጀመር ጸሎታችሁ ራሱ በጣም ብዙ ጊዜ የሚወስድባችሁ በጣም ስለምትለምኑ ነው። ልንገራችሁ ምክንያቱም ልመና ስለማትሰማችሁት በሚገርም ሁኔታ ጸሎት አቁሙ ብላለች። ሰላም የምትባለው ልጅ ናት። ጸሎት መጸለይ ወደ ጥርጥር ወደ ክህደት ይወስዳል። ስለዚህ አትጸልዩ፣ ጸሎቱን አቁሙ፣ አትጸልዩ፣ ወደ ፈጣሪያችሁ አትለምኑ የሚል ንግግር የሚል አዋጅ ነው ያወጀችው። በጣም ያሳዝናል። እንግዲህ ጸሎት አትጸልይ የሚል ክርስቲያን ማተብ ያሰረ ጸሎት አትጸሊ ማለት የለበትም ማለትም አይችልም። ምክንያቱም ጸሎት አጋንንትን የምናሸንፍበት ድል የምናደርግበት ጸሎት ሕይወታችን። ጸሎት ብሂል ተናግሮት ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር የምንነጋገርበት ከእግዚአብሔር ጋር የምንግባባበት የእኛ ልመና ወደ እግዚአብሔር የሚደርስበት መንገድ ነው ማለት ነው። ጸሎት ተቋረጠ ማለት ከእግዚአብሔር ጋር ግንኙነቱ ተቋረጠ ማለት ነው እና ይህ የሰይጣን ንግግር ነው፣ የክፉ መንፈስ ንግግር ነው፣ የጤናማ ንግግር አይደለም። ስለዚህ እንዲያውም በጸሎት መበርታት አለባችሁ ለማለት ነው። በጸሎት መበርታት አለብን አጋንንትን ድል መንሳት አለብን። ከእግዚአብሔር ጋር በጸሎት መገናኘት አለብን ለማለት ነው። በመቀሌ ወደሚገኘው ወደ አቡነ ሰላማ ተአምረኛው ጸበል ልውሰዳችሁ። ተከታትለን እንመለስ። መቀሌ ነው የሚገኘው የአቡነ ሰላማ ጸበል ነው። ሂዳችሁ ፈውስ እንድታገኙ እናሳስፋለን። ተአምረኛ ጸበል ነው። ፈውስን አግኙ እንላለን። ወደ ቀጣዩ ቪዲዮ ህዝዳቸዋለሁ። ከመስከረም 26 እስከ ህዳር ስድስት ባለው ወር ውስጥ ቅድስት ቤተክርስቲያናችን ዘመነ ጽጌ ብላ ትጠራዋለች። ይህ ዘመነ ጽጌ ሁለት ነገሮችን በውስጡ የያዘ ሲሆን፣ አንደኛው ስለ እመቤታችን ስደት የሚነገርበት፣ ስደቷ የሚታሰብበት፣ ምእመናን ከስደቷ ተስፋ እናገኛለን ብለው የሚማጸኑበት፣ ሊቃውንቱ በማህሌት የሚያመሰግኑበት ጊዜ ነው። እመቤታችን ሁልጊዜም ከምእመናን ልቡና የማትጠፋና ሁልጊዜ የሚያመሰግኗት ቢሆንም በዚህ ዘመን ደግሞ ልዩ መታሰቢያ ተሰጥቷት ትታሰባለች። ሁለተኛው እመቤታችን በጽጌ ጽጌ የሚለው የአበባ ዘመን ማለት ነው ከዚያ ዘመን ጋር እመቤታችን ስለምትመሳሰል ብዙ ምሳሌዎች ስላሏት ያን ዘመን የጽጌ ለእመቤታችን ተሰጥቶ ይታሰባል ማለት ነው እንግዲህ ወቅቱ ዘመነ ጽጌ ነው ማህሌቱ በጣም ያምራል ቅዳሴው በማህሌቱ በቅዳሴው በሰዓታቱ መሳተፍ አለብን በጾም በጸሎት መበርታት አለብን። እንግዲህ ጉየተ ህፃን አጉዮ ለሰይጣን ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከእናቱ ጋር የተሰደደው እኛን እኛን ከስደት እንዲመልሰን ነው ማለት ነው። ወደ ገነት ሊመልሰን ነው ማለት ነው። ሰይጣንን ከኛ ከኛ ከቤተመቅደሱ መቅደሱ እንግዲህ ሰዎች ቤተመቅደስ ናቸው። ከኛ ሰይጣንን እንዲያሸሽ ነው ህፃኑ ከኢየሩሳሌም ወደ ግብፅ የሸሸው ማለት ነው። ጉየተ ህፃን አጉየው ለሰይጣን የህፃኑ መሸሽ ሰይጣንን አሸሸው። የህፃኑ መሰደድ ወደ ግብፅ መሰደድ ሰይጣንን ከሰዎች ከምእመናን እንዲሰደድ አደረገ ለማለት ነው። ስለ ተከታተላችሁ አመሰግናለሁ። ከእናንተ ምንም የሚጎድል የሚቀነስ ነገር የለም፣ ለእኔ ግን ይጠቅመኛል እና ይህንን ቻናል ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ ሼር በማድረግ እንድትተባበሩ አሳስባለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።